ሰላም እንደምን አላችሁ? እኔ ወንድማችሁ ፍሮም ሲስ ነኝ። ሰሞኑ ያገኘኋቸው መረጃዎችን ወደ እናንተ አድርሳለሁ። አብራችን ቆዩ። ለዩቱብ ቻናሎችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆኑ የተከበሩ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አምቦ ከተማ ገብተዋል። አምቦ ከተማ ሲደርሱ በአምቦ ከተማ ሽማግሌዎች፣ እንደዚያውም በወጣቶች በቅሮች እና በአምቦ ከተማ ነዋሪዎች እንግዲህ ተቀብለው እንኳን እንደላወጣ ብልቷል። እንግዲህ ዶክተር አብይ አህመድ እንደምታወቀው ከዚህ በፊት ወደ ስልጣን ከመጣቱ በፊት አምቦ ከተማ ላይ እጅግ በጣም ትልቅ ሪቮሉሽን ነበረ። እና ለዚህ ለውጥ ዶክተር አብይ አህመድ ወደ ስልጣን እንዲመጣ ራሱ ትልቅ አስተዋጽኦ ካበረከቱ እና ልጆቿን ከሰዋች ከተሞች መካከል አምቦ ቀደምተኝነት ትነሳለች እና የአምቦ ልጆች የአምቦ ጀግኖች በዚች ላይ ስለ አምቦ ስትነሳ አምቦ ብቻ አምቦ ከተማ ብቻ ሳይሆን ሳትሆን የምትነሳ በአምቦ አካባቢያ በአምቦ ዙሪያ ያሉ አምቦ እንግዲህ ምዕራብ ሸዋ ዞን ዋና ከተማ ነች በምዕራብ ሸዋ ዞን ከወለጋ አካባቢ መጥቶ ብዙ ጀግና ልጆች አሉ እዛ ለመማር እንግዲህ እነሱ ሁሉ ያ ነገር ተቀናኝቶ ነበር እንግዲህ ለትግሉ እጅግ በጣም ትግሉ ጠንካራ እንዲሆን የሆነውና የአምቦ ልጆች እንዳሉ ሆኖ ግን ካምቦ ልጆች ጋር ተባበሩ ካምቦ ልጆች ጋር በቅንጅት ካምቦ ልጆች ጋር በአንድነት ወያነን ስፋልም የነበሩ ነፍሳቸውን ሲሰጡ የነበሩ ነፍሳቸው ደማቸውን የሰው ብዙ ወጣቶች አሉ እና አምቦ እንግዲህ በጣም ታሪካዊ ከተማ ናት። እስፔሻሊ ለዚህ ለውጥ በነገራችን ላይ አምቦ ከተማ በዚህ ጊዜ ቢጨምሰን ከዚህ በፊት በኃይለሥላሴ ጊዜ በደገ ጊዜ በጣም ታሪካዊ ከተማ ነች። እና እንደዚም ዶክተር አብይ ለዛም ነበር ኢትዮጵያ ኒውዮርክ ናት አምቦ ኒውዮርካችን ናት ኒውዮርክ እናረጋታል ያለው እና እንደዛ እንዳለውም ብዙ ፕሮጀክቶች አምቦ ላይ የተሰሩ እና ነው ብዙ አስፋልት መንገድ አንድ ብቻ ነበራት ያንን ወደ ሁለት ሶስት እንዲሰፋ ተደርጎ እየተሰራ ነው። አሁንም እያለቀ ነው። እንግዲህ ዶክተር አብይ አሕመድ እዛ ደርሶ ብዙ እንትኖች ጎበኝቷል ምጎኝቷል። ሆምቾ የጥይት ፋብሪካ እዛ አለ። የጥይት ፋብሪካ እንግዲህ አስቡ። ከዚህ በፊት እዛ የነበረው ጥይት ሁሉ ተሰብስቦ ወደ መቀሌ እየተጫነ ነበረ በእንትኖ ጊዜ ቲፒኤልኤፍ ስልጣን ላይ በነበረ ጊዜ፣ አሁን ያን ነገር እየጎበኙ እያዩ ህዝቡ በጣም ተደስቶ እሳቸውን ሲያገኝ ወጣቱ፣ ሽማግሌው፣ ልጅ፣ ጎልማሳ፣ ህፃኑ፣ ሴቷ፣ ወንዱ ማነው ቤት ሳይቀር በጣም በስንስት ነበረ ዶክተር አብይ የተቀበሉት እጅግ በጣም ለእሳቸው ያላቸውን ፍቅር እጅግ በጣም አሳይቶታልና፣ ከዚህ በፊት ምናልባት የምታስታውሱ ከሆነ ኬንያ ቢቨሬጅ ካምፓኒ ወይም ደግሞ እንትን የሚባል ለስላሳ መጠጦችን የሚያመርት ድርጅት ወደዛ አካባቢ አለ። አይ ቲንክ ወደ ግንጭ ይመስለኛል፣ ወደ ላይ አምቦ ሳይደርስ እሱንም ጎብኝቶታል። እንግዲህ ዶክተር አብይ አሕመድ እዛ በመሄዳቸው እጅግ በጣም ደስተኛ ላቸው ራሳቸው ተደስቷል። ለሳቸው ብቻ ነው ደግሞ የአምቦ አካባቢ ነዋሪዎች በጣም ደስ ብሏቸው ዶክተር አብይህን ይሁን እንደው ወይ ተላይ ስጦታ ሲሰጧቸው ነበርና እጅግ በጣም ይሄ ደስ የሚል ነገር ነው። አብይና አብይ አሕመድና አምቦ ከተማ ልዩ የሚያስተሳስራቸው የሆነም ታሪክ ተራቾ ነገር አላቸው ማለት ነው። ምንድን ነው እንግዲህ ንብታወቀው ከዚህ በፊትም ለማሳወት ነው መከርኩት። ያው በለውጡ ጊዜ ለዚህ ለውጥ ትልቁ ምክናት ይሄ እንግዲህ አምቦ ያምቦ ሰዎች ናቸው ወይም ደግሞ ያምቦ አካባቢ ሰዎች ናቸው። አምቦ ስንል እንግዲህ የምራብ ሸዋን አጠቃሎ ነው። የግንደበር ሰዎች በዋናነት እዛ ይኖራሉ። እንደዛ ልጆች ጀልዱ፣ በዛ በኩል ይሄ ምንድነው ወዲ ቻምባሉ ያምቦ ከተማ ወደ ገጠር አካባቢ ያሉ ከግንጭ ከሚመጡ በዛ ወደ ባኩ ምናምን የወለጋ ልጆች፣ የነቀምት ልጆች፣ ከወለጋ ዛ ለትምህርት የመጡ ብዙ ጀግና ልጆች አሉ። የነሱ ትግል እንግዲህ አንድ ላይ ሆኖ በቅንጅት በአንድነት ነው እንግዲህ ይሄ ለውጥ እንዲመጣና ዶክተር አብይ ስልጣን ላይ እንዲመጣ ትልቅ ጀግንነት የሚነሳ ይሄ በጣም ደስ የሚል ነገር ነው እና ዛሬ እንግዲህ አብይ አሕመድ እዛ ሄደው እንደዚህ እንትን በማለታችን ራሱ በጣም ደስ ብሎኛል። አምቦ ግን በነጃችን ላይ ጥሩ ነው ታስቡላታል ብዙ ነገሮችን እንደተባለ ግን ብዙም አልተቀየረችም ማለት እየተሰረሩ ያሉ ፕሮጀክቶች አሉ። ነገር ግን ደግሞ በታሰበው ፍጥነት አላደገችም። ለምሳሌ አምቦ ከተባለ ጀማ ብናስታይ ብናነጻጸር አንድ አይደለም። ጅማ እጅግ በአጭር ጊዜ ውስጥ አንድ አመት ሁለት አመት ግን ስ በጣም ትልቅ ለውጥ አሳይታለች። አምቦ ከጅማ አንፃር ሰና ግን በጣም ብዙ ነገሮች ወደ ኋላ የቀረች ይመስለኛል። ያ ያ ነገር መፋጥር አለበት። መንግስትን በጣም እንግዲህ እየሰራ ነው እዳቀለ ግን ደግሞ ሙሉ በጣም ትኩረት ሰጠው አምቦ ላይ መስራት አለበት ብዬ ነው የማስበው። ለዚህ ቱቻል አዲስ ሆናችሁ ወንድሞች፣ ሳብስክራይብ በማድረግ ቤተሰብ ይሆኑ ላቸዋለ ወዳቸዋለ። መልካም ቀኙ ይላችሁ ኢትዮጵያ ስጋት የለባት። ጭንቅላት ያላቸው ልጆች አሏት። ጀግና ጀግና ወታደሮች አሏት። ከግብአት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች።